ያደርጋለሁ እያለች ልጅ ስታፈጥ ትኖራለች። ከእንዲህ አይነት ድንቁርና አምላካችን እግዚአብሔር ይሰውራል። አባታችን ሶሎሞን ላይ ሶሎሞን በመጽሐፉ ምን ይላል መሰላችሁ? ከፀሐይ በታች ወሉሲ አዲስ ነገር የለም በመክብብ ላይ ማለት ነው። አዲስ ነገር የለም ካለ በኋላ ምን ላይ መሰላችሁ? አባቶቼ የደከሙበት ደክመው ሰልችተው ያረጁበት አርጅተው የሞቱበት ይላል። እኔ ያሉበት አልኳቸው። እስቲ ንገሩ አባቶች በሉ ጀምረው መርምረው የደከሙበት ያረጁበት አርጅተው የሞቱበት ሲሞቱ ራሱ ሰልችተው ሰልችተው የሞቱበት እሱን እኔ አለ እሱን ከፀሐይ በታች ያለው አዲስ ነገር የሌለበት አዲስ ነገር ሊያመጣ የማይ ያሰለች የገደ እሱን ይላል። እኔ ደግሞ ዙሪያ ሀብዬ ምን እየጀምረዋለሁ እየተነገረን እኮ ነው። ምን ተብሎ እየተነገረን ነው? ብርሃኑን ምዕርት ተብሎ እየተነገረን እኮ ነው። ከክፋትና ከደ በዚህ ዓለም ክፋትና ደግነት አሉ። ከደግነትና ከብርሃን አንተ የሚጠቅም ደግነት ነው። ክፋቱን ተውና ደግነቱን ምረጥ። ከፍቅርና በዚህ ዓለም ፀብና ፍቅር አሉ። ከጸብና ከፍቅር የሚጠቅም ፍቅር ነው። ፀቡን ተውና ፍቅሩን ምረጥ ተብለን የተነገረ በፍቅር የኖሩ ሰዎች እነ አብርሃም እነ ይስሐቅ፣ እነ ያዕቆብ ናቸው። እነ ቅዱስ ከፍ ሲል እነ የለው ከውት አይን የተሰወረው ተሰወረው። እነ መልከጼዴቅ እነ ቅዱስ ዮሐንስ ናቸው። ከትል በደግነታቸው ሁልጊዜ እግዚአብሔር ራሱን የሚገልጥባቸው እነ አብርሃም እነ ይስሐቅ እነ ያዕቆብ እነ ቅዱስ ኢዮብ እነ ኖህ ናቸው። ስለዚህ መልካምነትን በእነዚህ ደጋግ አባቶች እይ። ፍቅርን ወይም ብርሃንን መምረጥን ደግነትን መምረጥን በእግዚአብሔር መመራትን በእነዚህ በደጋጉ ሰዎች እይ ተመልከ እንዲተርካ ያስረዳች አስረዳችን ማለት ነው። ክፋትን ደግሞ ሄሮድስ በእነ ሄሮድስ በእነ ዲዮቅልጥያኖስ በእነ ናቡከደነፆር እንዲሁም በእኛ ዘመን ራሱ ክፉ ሰዎች እንዴት እየሆኑ እንዳሉ ቤተ ክርስቲያን እንዲሁም እግዚአብሔር በፍጥረቱ በተግባር በቤተ ክርስቲያን በትምህርት እያስረዳል ግን እኛ ምንድነው የምንመርጠው? እስቲ ንገሩ። ምን እንመርጣለን? አሁን ከፀሐይ በታች ያለውን ምን እንላለን? እንመርጣለን ከፀሐይ በታች ያለውን ብቻ ሳይሆን ከፀሐይ በታች ኑሮ ከፀሐይ በታች የሚቀረው አሰልች የሆነውን አሰልችቶ የሚገለውን በነፍስ በስጋ የሚገለውን ከብርሃን ይልቅ ጨለመውን ከክፋት ከደግነት ይልቅ ክፋቱን ከፍቅር ይልቅ ፀቡር እንበርጠናም እንላለን። ሀ ብለን እንጀምራለን። ክፋትን አንድ ብለን እንጀምረዋለን። ርኩሰትን አንድ ብለን እንጀምረዋለን። ፀብን አንድ ብለን ለምንድ ነው የጀመርከው? ላሸን እንላለን። ለምንድ ነው ያጀመርከው? ልረካ። ለምንድ ነው የጀመርከው? ላጠቃ። ለምንድ ነው የጀመርከው? ልሾም ልነጽ። ለምንድ ነው ይህን ያደረከው? ላውቅ። ለምንድ ነው ይህን ያደረከው? ሀብታም ልሆን። ይቻላል ግን እስቲ ንገረውይቻላል ሁሉም በዚህ ዓለም ይጠፋል። ሁሉም ምን ይላል በዚህ ዓለም ይጠፋል። ስለዚህ አባታችን ሰሎሞን ከፀሐይ በታች አዲስ ነገር የለም። አዲስ ነገር የሌለ ሲሆን አለ አባቶቻችን የደከሙበት ሌላኛው አዲሱ ትውልድ ደግሞ ሁለተኛ ሐያለ ይጀምረዋል። ስለዚህ ይህን ቃል በኋላ ምን ያሰራጭ በምድር ጥበብን አጣዋት ይላል። በምድር ምን እናጣዋት ጥበብን አጣዋት ይላል እና ታዲያ ጥበብ ማለት ታዲያ ትልቁ ነገር ታዲያ ማን ነው ካላችሁ ከፀሐይ በላይ ነው ከፀሐይ በላይ ማን ነው ከፀሐይ በላይ ያለው ሲልገር እግዚአብሔር መዝሙረኛ ቅዱስ ዳዊት እንዲህ ይላል ሰማያት ይነግሩ ስብሐተ እግዚአብሔር ሰማያት በልስቲ የእግዚአብሔርን ክብር የእግዚአብሔርን ጌትነት ይናገራሉ እንዴት ከፍ ብለው ማንም ኃይለኛ በማይደርስባቸው ከፍታ በመኖራቸው እግዚአብሔር ማንም ኃይለኛ ነኝ ብሎ እንደማይደርስበት ምን ይላሉ፣ ያስረዳሉ፣ ይላል ይናገራሉ። እግዚአብሔር እንዲህ ከፍ ያለ ነው እንደማን? እንደኔ ይላል ሰማይ እንደኔ ከፍ ያለ ነው እግዚአብሔር። እኔ ማንም እንደማይደርስበት እግዚአብሔር ማንም አይደርስበትም? ሰማይን ማንም እንደማያጠቃው እግዚአብሔር ማንም አያጠቃው? ሰማይን ማንም እንደማያርሰው እንደማይቆፍረው እግዚአብሔር ማንም ድርሽ አይልበትም፣ አይነካው ነው ሰማይን ማንም እንደማይገዛው እግዚአብሔርን ማንም አይገዛውም ይላል። መዝሙረኛው ቅዱስ ዳዊት እኮ ነው በመዝሙር 18 20 ላይ ቀርታል ው ብሎ ይላል። ሰማያት የነገረ አስባታ እግዚአብሔር ነው። ስለዚህ ሰማይ እግዚአብሔር የእግዚአብሔር ጌትነት በዚህ ምድር ብቻ አይደለም። ባላፊው ዓለም አላፊው አለም ራሱ የዲያቢሎስ ጌትነት ነው። የማንትነትው የዲያቢሎስ ጌትነት ነው። እኔና እናንተ ግን የእግዚአብሔርን ጌትነት እንዳናውቅ አምላክነት፣ ገዥነት አባትነቱን እንዳናውቅ ጌታ ማለት አባት፣ የበላይ ገዥ፣ ባለቤት ማለት ነው።